ለዘላቂ ሰላም መረጋገጥ የበኩላቸውን ድርሻ እንደሚወጡ የቻግኒ ከተማ ነዋሪዎች ተናገሩ። የአዊ ብሔረሰብ አስተዳደር እና የክልል ከፍተኛ የሥራ ኃላፊዎች ከቻግኒ ከተማ ነዋሪዎች ጋር በወቅታዊ የሰላምና ጸጥታ ጉዳዮች ዙሪያ ውይይት አካሂደዋል። ሳሙኤል አማረ የአዊ ብሔረሰብ አስተዳደርና የክልል ከፍተኛ የስራ ኃላፊዎች ከቻግኒ ከተማ ነዋሪዎች ጋር በወቅታዊ የሰላምና ጸጥታ ጉዳዮች ላይ ያተኮረ ውይይት አካሂደዋል። የከተማው ነዋሪዎችም በክልሉ የተፈጠረው ግጭት እያደረሰ ያለው ሰብአዊና ቁሳዊ ውድመት መቋጫ ሊበጅለት እንደሚገባ ገልጸዋል። በጣም አስተማሪ ነው። ይሄ ሁለት ዓመት እውነት ለመናገር መከራውን በተግባር ያየንበት ነው። መከራ ከልጆቻችን ላይ ከህጻናት ላይ ወርዷል፣ ከእናቶች ላይ አርፏል። ክንዱ እና እንዳይቀጥል ደግሞ እንዲያጥር እድሜው ደግሞ ህብረተሰቡ መስራት ይጠበቅበታል። በጣም የሚዘገንን ለማንም ፍጡር የማይሆን የማይበጅ ስራ ተሰርቷል። ስለዚህ ይብቃን። ካሁን በኋላ ሁላችንም ለእኛ እንዲያበት እንደ ሃይማኖት አባት ምክር መስጠት አለብን። የቻግኒ ከተማ ሰላም የእያንዳንዱ ነዋሪ የሰላም ፍላጎትና የተግባር ውጤት ነው ያሉት ነዋሪዎቹ ለዘላቂ ሰላም መረጋገጥ የበኩላቸውን ድርሻ እንደሚወጡም ተናግረዋል። የሃይማኖት አባቶች በደንብ ከሰራት፣ በእርግጠኝነት ከህብረተሰቡ ላይም ሰላም ማሳደር ይቻላል። ከህብረተሰቡ የወጣውንም አጥፊ እንደገና ደግሞ አልሚም የሰላም ባለቤትም ማድረግ ይቻላል ብዬ ነው ማስበው። ሰላም መጀመር ያለብን ከቤታችን፣ ሲቀጥል ከጎረቤታችን፣ ሲቀጥል ከየመስጂዳችን። ወጣቱን ማስተማር ወጣቱን ወደ ጥሩ ወጣቱን በፍቅር ማሳየት መከባበር ይህንን ካስተማርን ትክክለኛና ከመንግስት ጋር ከቆምን ሰላም በትክክል ይመጣል የሚል ሐሳባል። የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የወጣቶች ክንፍ ኃላፊ አቶ ተስፋውን ተሰማ ወጣቱ ተደራጅቶ አካባቢውን መጠበቅና ጥቅሞቹን ማስከበር እንደሚገባ አስገንዝበዋል። ወጣቶች እንደራጅ፣ ጥያቄ ካለን ተደራጅተን እንጠይቅ የከተማችንን ሰላም ከሌላን ጠብቅ። ይህንን ለማድረግ ከአመራሮች ጎን መሆን ይጠበቅብናል። ምንጊዜም አመራሮቻችንን በሚሰጡን አቅጣጫ ስራ እየሰራን እነሱም ሲያጠፉ እየመከርነ እየዘከርነ በጋራ ተሳስረን መስራት መቻል አለብን። የአማራ ሚዲያ ኮርፖሬሽን አማካሪ ግዛቸው ሙሉነ ለዘላቂ ሰላም መረጋገጥ ጥፋተኞችን በጋራ መታገልና የቀደሙ የአብሮነት ሴቶችን ማጠናከር እንደሚገባ ገልጸዋል። የሚያምርብን አንድ ሆነን ተጋግዘን ስኖር ነው። ሙስሊሙ ለኦርቶዶክሱ፣ ኦርቶዶክሱ ለሙስሊሙ ተጋግዘን። በብሔር ስም የሚነግድ ጽንፈኛ ግን በአገውም ሊነግድ አይገባውም። አገውን ማህበረሰብ አይወክልም። በአማራ ስም የሚነግደው ጽንፈኛም በአማራ ስም ሊነግድ አይገባም። አማራን ሊወክል አይችልም። ጽንፈኛ ጽንፈኛ ነው፣ በጅምላ እንምታው። መጪው ጊዜ በርካታ የልማትና የመልካም አስተዳደር ጥያቄዎች ምላሽ የሚሰጡበት ነው ያሉት አቶ ግዛቸው ለዚህ ደግሞ የህብረተሰቡ አጋርነት ተጠናክሮ ሊቀጥል እንደሚገባ አስገንዝበዋል። መጪው ጊዜ ብሔረሰብ አስተዳድሩ ሰላምና ልማት የሚረጋገጥበት፣ ትላልቅ ልማቶች የሚረጋገጡበት፣ ከተሞቻችንን የምናሳድግበት፣ የህብረተሰብን የስራ እድል በስፋት የምንፈጥርበት የተሰደዱ ነጋዴዎችን መልሰን ትላልቅ ኢንቨስትመንት አማራጮችን በየአካባቢው የምንተክልበትና ሰፋፊ ችግሮችን የምንፈታበት ትልልቅ ድሎች ለወደፊት ይኖራሉ። አግዙን፣ መሪዎቻችሁን ደግፉ። በእርግጠኝነት ለውጥ እናመጣለን። የቻግኒ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ይበልጣል ሰይድ ህብረተሰቡ ለሰላም ባለው ጽኑ ፍላጎትና በጸጥታ አካላትና በአመራሩ ቁርጠኝነት የከተማዋ ሰላም እየተሻሻለ መምጣቱን ተናግረዋል። በከተማችን ደግሞ በርካታ የግድያ፣ የገታ፣ ዝርፊያ ሁኔታዎች ነበሩ። ይህን ለመግታት ደግሞ ህዝባችን የሮንድ ጥበቃውን በማጠናከር ቁልፍ በሮችን በማጠናከር የፓትሮል ስራዎችን በመስራት የግል ትጥቁም የመንግስት ትጥቁም ተሰማርተው ስራዎችን በመስራት አሁን እነዚያ ድርጊቶች እንዲቀንሱ ያደረግንበት ሁኔታ ነው ያለው። ከጸጥታ ስራ ጎን ለጎን ከተማ አስተዳደሩ ከነዋሪዎች የሚነሱ የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ እየሰራ መሆኑንም ተቀዳሚ ምክትል ከንቲባው ገልጸዋል።